ሶስተኛው ዙር የቁርአን ንባብ ትምህርት ፕሮግራማችን በአላህ ፈቃድ መጪው ሳምንት ማክሰኞ ሚያዚያ አንድ የሚጀምር ይሆናል። ፕሮግራሙ በአካል መጥተው ለሚማሩ በአካል የሚሰጥ ፕሮግራም ነው። በአካል መጥታችሁ መማር ለማትችሉ ደግሞ ራሴው የማስተምረው በዙም የኦንላይን የቁርአን ንባብ ፕሮግራም አለ። በዚህ ቪዲዮ ስለ ኦንላይን የቁርአን ንባብ ፕሮግራሙ አጠቃላይ ሀሳቦችን የምገልጽላችሁ ይሆናል። ፕሮግራሙ የሚጀመረው እንደነገርኳችሁ ማክሰኞ ነው። መጪው ማክሰኞ ሚያዚያ አንድ ነው። ፕሮግራሙ የሚቆየው ለሶስት ወር ነው። ሚያዚያን ግንቦትና ሰኔን ሶስቱንም ወር የምንማር ይሆናል። በሳምንት ሶስት ቀን ነው ማክሰኞ ሐሙስና ቅዳሜ። ፈረቃ ሁለት ፈረቃዎች ነው ያዘጋጀሁት። አንደኛው ፈረቃ ኦልሞስት ሞልቷል፣ ተማሪ ሞልቷል። ማታ ከምሽቱ ሶስት ሰዓት እስከ አራት ሰዓት ተኩል ነው። ስለዚህ ማክሰኞ ሐሙስና ቅዳሜ ከምሽቱ ሶስት ሰዓት እስከ አራት ሰዓት ተኩል አንደኛው በኦንላይን የማስተምርበት ፕሮግራም ነው። ለሶስት ወር ነው የሚቆየው። ሁለተኛው ፕሮግራሜ ደግሞ ማክሰኞ፣ ሐሙስ ቅዳሜ በኢትዮጵያ አቆጣጠር ከፈጅር በኋላ ከፈጅር ሰላት በኋላ ከ12 ሰዓት እስከ አንድ ሰዓት ተኩል ነው። ይህም በሳምንት 3 ቀን ነው፣ ለሶስት ወራት ነው የሚቆየው። ስለዚህ የጠዋቱ ፕሮግራም ዛሬ ነው ምዝገባ የሚጀመረው። የማታው እስካሁን 11 ተማሪዎች ተመዝግበዋል። ከዚህ በኋላ ቢበዛው ሶስት ተማሪዎችን ወይ አራት ተማሪዎችን ብጨምር ነው። የጠዋቱ ፕሮግራም ግን ዛሬ ስለሆነ የተጀመረው ከኔ ጋር መማር ፍላጎት ያላችሁ ተማሪዎች ካላችሁ መመዝገብ ትችላላችሁ። ምስሉ ላይ ባስቀመጥኩት ስልክ ቁጥር በቴሌግራም መልእክት አስቀምጡልኝ። ምናልባት መክፈል የማትችሉ ተማሪዎች ደግሞ ትምህርቱን ሙሉ ትምህርቱን በዙም የማስተምረውን ትምህርት በራሴ ዩቱብ ቻናል ላይ ኡስታዝ ሙባረክ ነቅራ የሚለው ዩቱብ ቻናል ላይ በቀጥታ ትምህርቱን ለቀዋለሁ። እዛ ላይ ያለምንም ክፍያ ትምህርቱን መማር መከታተል ትችላላችሁ ማለት ነው። እርግጠኝነት ብዙዎቻችሁ ዩቲብ ላይ በምለቀው ቴሌግራም ላይ በለቀቁት ተከታታይ ቪዲዮዎች ቁርአንን ማንበብ እንደጀመራችው በርካቶች በመቶዎች የሚቆጠሩ ተማሪዎች በውስጥ ምልክት እየላኩልኝ ነው አልহামዱሊላ አሁንም በዙም የማስተምረውን ተማሪዎች ለሌሎች እንዲዳረስ በሚል ዩቲብ ላይ ለቀዋለሁ በዩቲብ ላይ መከታተል ይችላል ነገር ግን ቀጥታ ከእኔ ጋር መለማመድ ቁርአኑን እያንዳንዱን ፎሎ ክትትሉን አብራችሁ ማድረግ የምትፈልጉ ተማሪዎች ካሉ ለውስን ተማሪዎች ብቻ ከ10 እስከ 15 ዩኒቨርሲቲ ተማሪዎችን ብቻ ነው የምቀበለው። እነዚህ ተማሪዎች ለሶስት ወር ነው ይዣቸው የሚሄዱት። ትምህርቱ የሚሰጠው በዙም ነው። ሁለት ፈረቃ አለ ብያቸዋለሁ። አንደኛው ፈረቃ ኦልሞስት ተማሪዎች ሞልቷል። ሶስት ተማሪ ወይ አራት ተማሪ ተጨማሪ እጨምራለሁ። የጠዋቱ ፕሮግራም ግን ገና አዲስ አሁን ምዝገባን የጀመርኩት ያው፣ እስካሁን የጠዋቱን ፕሮግራም ላይ ለመቀጠል ብዙም እርግጠኛ ያልነበርኩኝም። አሁን ግን በውስጥ የጠየቅኝ ተማሪዎች ስላሉ ኢንሻአላህ ስለዚህ ስለ ፕሮግራሙ ለክፍያው ስለ አጠቃላይ ያለውን ነገር ዝርዝር በውስጥ መጠየት ይችላላችሁ እና አጠቃላይ የሶስት ወሩ ፕሮግራም ተማሪዎቼ ቁርአንን የትም ቦታ ሳይቸገሩ በቀላሉ በደንብ ገብቷቸው ከነ ተጅቢዱ ማንበብ እንዲችሉ ነው። በዋናነት ለዚህ ፕሮግራም አዲስ ያዘጋጀሁት ሞጁል አለ። 216 ገጽ ነው። 14 ትምህርቶች ቁርአንን በቀላሉ ለማንበብ ይላል። በውስጡ ከ1800 በላይ ቁርአን መለማመጃ ቃላቶች አሉ። ስለዚህ የመጀመሪያው ስራችን የሚሆነው እዚህ ውስጥ ያሉ ሐሳቦችን ቀላል በሆነ መልኩ ተማሪዎችን አስተምራቸዋለሁ በዛው መሰረት ደግሞ እዚህ ውስጥ ያሉ የቁርአን በርካታ የቁርአን ቃላት መለማመጃዎች ናቸው እነሱንም አብረን ተማሪዎች ጋር ልምምድ የምናደርግ ይሆናል እያንዳንዱ ልምምዳችን ላይ ደግሞ ቁርአን እየገባን በተለማመርነው ሀሳብ ላይ ቁርአን ውስጥ ማንበብ የምንችላቸውን ክፍሎች እናያለን ይህን ከጨረስን በኋላ ደግሞ የተጅዊት ሐሳብን ቀላል በሆነ መልኩ አስተምራቸዋለሁ ተጅዊድንም ስንማር ቁርኣን ውስጥ የተለያየ ቦታ እየገባን እየተለማመድን ነው። አብሮ ደግሞ የሚያግዟቸው ቪዲዮዎች፣ አፕሊኬሽኖች አዘጋጅቻለሁ። ስለዚህ ትምህርቱን በጣም በደም እንደምትወዱት ተስፋ አድርጋለሁ። እንሻላ ስለዚህ መመዝገብ የምትፈልጉ ካላችሁ ውስን ተማሪዎችን ስለሆነ ምንቀበል፣ ከዚህ በፊት ያው ሰው ያረፍድና ይሞላል። ከሞላ ተጨማሪ ሰው አልጨመርም ነ ስለዚህ ፍላጎት ያላችሁ ካላችሁ ትምህርቱን ሊጀመር አምስት ቀን ስድስት ቀን የቀረው ማለት ነው መመዝገብ ትችላላችሁ ምስሉ ላይ ባለው ስልክ ቁጥር ቴሌግራም ላይ አናግሩኝ። አሁን የነገርኳችሁ መረጃ አለ። ተጨማሪ መረጃ የምትፈልጉት መረጃ የምነግራችሁ ነው። ሌሎቻችሁ ደግሞ ያልተመዘገባችሁ ተማሪዎች ደግሞ ይህንን ትምህርት በራሴ ዩቲብ ቻናል ኡስታዝ ሙባረክ ነቅራ በሚል ዩቲብ ቻናል ላይቭ መከታተል ትችላላችሁ። ላይቭ መከታተል ያልቻላችሁ ደግሞ ቪዲዮን እዛው ላይ ስለማስቀመጥ፣ ዙም ላይ የማስተምረውን ቪዲዮ እዛ ላይ ስለሚቀመጥ ከትምህርት በኋላ የሚመቻችሁ ሰዓት መከታተል መስችል ይሆናል። ኦንላይን ለምትማሩ ተማሪዎች ይህንን መጽሐፍ በሶፍት ኮፒ ፒዲኤፉን ልክላችኋለሁ። ነገር ግን በቅርበት መታችሁ መጽሐፉን መውሰድ የምትችሉ ካላችሁ ደግሞ ውስን መጽሐፎችን አዘጋጅቻለሁ በሃርድ ኮፒ። እንደምትመለከቱ እነዚህ ሞጁሎች የተዘጋጁ ሞጁሎች ናቸው። በሳይዝ በትልቅም በትንሽም ሳይዝ አለ፣ አንድ ናቸው። ይሄኛው በደንብ እይታ ለሚፈልግ ሰው ነው። ይሄ ደግሞ ለአያያዝ ምቹ ነው። መታችሁ መውሰድ ትችላላችሁ፣ ወይም ሰው መቶ መውሰዱላችሁ። ከሀገር ውጭ ያላችሁ ሰው መጥቶ መውሰዱላችሁ። የሚልክላችሁም ካለ ኢንሻላህ፣ መጽሐፉ በሃርድ ኮፒ ተዘጋጅተዋል። ከዛ ውጭ ግን በፒዲፍ ስለተዘጋጀ አው ስንማር በፓርት በክፍል ክፍል እያረኩኝ የምልክላችሁ ይሆናል። ስለዚህ በእርግጠኝነት ቁርኣን እንዴት እንደሚነበብ በደንብ ይገባችኋል። ቁርኣንን ማንበብ ትችላላችሁ። ተጅዊድ የሚባሉን ሀሳብ ደግሞ በጣም ቀላል በሆነ መልኩ የምትረዱ ይሆናል። ሶስት ወራችን ሲያልቅ ቁርኣኒቱን የትም ቦታ ከፍታችሁ ምንም ሳትቸገሩ ማንበብ የምትችሉበት ደረጃ ይደርስ ትደርሳላችሁ እንሻአላህ። ጠብቃችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።